ሰላም፣ ጤና ይስጥልኝ። ወደ ዩትዩብ ቻናል ቤተሰቦች እንደምናላችሁ። ዛሬ የማሳያችሁ እንግዲህ የኮለን አሰራር ከነ ብረቱ እንዲሁም ደግሞ ሊፍት ሲሰራ እንዴት እንደሚታፈን ፎርምወርኩ ማለት፣ የምታዩት ይሄ የፎርምወርክ ስራው እንዲሁም ደግሞ ብረት የብረት ዲቴይሉን እያንዳንዱን ማወራችሁ ይሆናል። ስለዚህ በጥሞና ተከታተሉ። እንግዲህ አሁን የብረት አሰራሩ እናያለን። አሁን እዚህ ጋ የምታዩዋቸው ሰራተኞች ባለሙያዎች ናቸው። የሊፍት ብረት እየሰሩ ነው። እዚህ ጋር እንደምታዩት እንግዲህ እዚ ጋ የኮለን ብረት ነው ያለው። እንደምታዩት እንግዲህ እያንዳንዱን ነገር እነግራቸዋለሁ። እዚ ጋ የኮለን ዋናው ዲቴይል አለ። እንግዲህ የኮለኑ ብረቶች ቋሚዎች ናቸው። እነዚህ ሜን ባር የሚባሉት ናቸው። እነዚህ ስለዚህ እነሱ በዲዛይኑ መሰረት ድሮይንግ ላይ በሚያዘው መሰረት እዚህ ጋር እንደምታያቸው ይቀመጣሉ። እንዲሁም ደግሞ ስታፋዎቹ እዚህ ጋር ስቲራፖች አሉ። ስታፋዎቹ ደግሞ ያው በሲሲ በተቀመጠልን ሲሲ መሰረት እዚህ ላይ እንደምታያቸው በደንብ ሬንፎርስድ ናቸው። በደንብ ፊክስ ተደርገዋል። በደንብ ታስረዋል። እንዲሁም ደግሞ ሲባር የሚባሉ አሉ ውስጡ። ሲባር የሚባሉት እዚህ ጋር እንደምታያቸው ውስጥ እንግዲህ ያው ለአንዳንድ ሰስሚክ ሎድ፣ ለአንዳንድ ደግሞ ይሄ ለርዝኪክ ምናምን ያ የራሱ የሆነ ፋንክሽን አላቸው። ስለዚህ እነዚህ እንደምታዩቸው እዚህ ጋ ብረቶች አሉ፣ ስቲራፖች አሉ። እነሱ በደንብ ታስረዋል። ከዚህ በኋላ የሚቀረው ፎርምወርክ ነው ማለት ነው። ስለዚህ ሌላ ምንድ ነው ይሄ ብረት ከመሰራቱ በፊት ግን ምን የሚባል ነገር አለ እንግዲህ እያንዳንዱን ነገር ዲቴይል ስነግራችሁ ክራቻሬ የሚባል ነገር መጀመሪያ ይወጣል። ሲሲዩ ይከፋፈላል። እንግዲህ ሃይላይት ነው የምነግራችሁ። እዚህ ዝናብም እየዘነበብኝ ነው። እና አባይ ክራቻሬ ወይም ደግሞ አባሪ የሚባል ክራቻሬ መጀመሪያ እዚህ ጋር እንደምታዩት እዚህ ጋር ይመታል። ከዛ በኋላ ክራቻሬው ሲሲ ተከፋፍሎ፣ ሲሲ ማለት ሴንተር ቱ ሴንተር ማለት ነው። ከኮለን እስከ ኮለን የቤቱ የቤቱ እንትኑ ታይቶ ስፓኑ እያንዳንዱ ይከፋፈልና ይቀመጣል። በዛ መሰረት እንግዲህ ብረት የሚይዝ ከሆነም ምናልባት ቤንድ ካስፈለገው ሰማው ቤንድ ይደረጋል። ቤንድ አብዞ አክቹአሊ አይመከርም፣ ኢትስ ኖት ሪከመንድ። ግን ያው ምናልባት ሚዝ ከሆነ እዚህ ጋር እንደምታዩት እዚ ጋር ሚዝ ከሆነ ፎርምወርክ ሲቀመጥ እዚህ ጋር እንግዲህ ፎርምወርኩ የፎርምወርኩ ስፔስ አለ። እንደገና ኮንክሪት ከበር ይኖረናል እዚህ ጋር እንደምታዩት። ስለዚህ የብረቱና የፎርምወርኩ ስፔስ ወይም ደግሞ ክሊራንስ አላቸው ማለት ነው በመሃል ሶ፣ እዚህ ጋር አትሊስት ሁለት ተኩል ኦር ደግሞ ሚኒመም ሁለት ሳንቲም ይኖራል። እንደገና ደግሞ ፎርምወርኩ የፎርምወርኩ ቲክነስ አለ ራሱ ኮንክሪት ሁለት ተኩል አለን በዚህ ሁለት ተኩል። ስለዚህ አሁን እዚህ ጋር እንደምታዩት ለምሳሌ ስታፋዎቹ ያው የኮለኑ ሳይዝ ይሄኛው ለምሳሌ አምሳ በሰላሳ ነው። አምሳ በሰላሳ ማለት ኮንክሪት ኮንክሪት ክሮስ ሴክሽን ነው ማለት ኮንክሪቱ። ስለዚህ ስታፋዎቹ የራሳቸው ካልኩሌሽን አላቸው የራሳቸው አሰራር አላቸው። በዚያ መሰረት ይሄኛው ሰላሳ አምስት አይሚን 45 በ25 ይሆናል ማለት ነው። 45 ወደዚህ ይሆናል ወደዚህ ወደ ረጅሙ በኩል እንደገና ደግሞ ወደዚህ 25 ይሆናል ማለት ነው። ስለዚህ ሁለት ተኩል ሁለት ተኩል ኮንክሪት ካቨር ይኖራል ማለት ነው። ከዛ ደግሞ ፎርምወርክ ይኖራል። ፎርምወርክ የፕላይውዱ ሳይዝ ፕላይውድ አለ። ይሄ የሎ ፓኔል የሚባለው እዚህ ጋር እንደምትመለከቱት የሎ ፓኔል የራሱ 2 ሳንቲም ቲክነስ አለው። ለሱ ቦታ ፕሮቫይድ እናደርግና እናስቀምጣለን ማለት ነው። ሶ በዚህ መልኩ እንደዚህ ይቀመጣል ኮለኖች እንግዲህ እንደምታያቸው እነዚህ አብዛኞቹ ኮለኖች በዚህ መልኩ የታፈኑም አሉ ገና ያልታፈኑም አሉ አሁን እነዚህ የምታያቸው ባለሙያዎች ደግሞ የሊፍት እነዚህ ማዕዘን ላይ የሚገቡ ዲያሜትራቸው 16 የሆነ ብረቶችን እያዘጋጁ ነው የሊፍት ቨርቲካል አለ ሽሮል ነው የሊፍት ሀውስ ስለዚህ ይሄ በዚህ መሰረት እንግዲህ እዚህ ጋር አሁን እያሰሩ ያሉት ብረቱ ኦልሬዲ ከት ተደርጎ ወይም ተቆርጦ አሁን ፊክስ እየተደረገ ነው እየታሰረ ነው ማለት ነው ከዛ በኋላ ምንድነው የሚሆነው ማለት ነው። እዚህ ቦታ ላይ እዚህ ሊፍት ይሄ ሊፍት ሃውስ ነው እንደምትመለከቱት፣ እዚህ ጋር መተው ያስቀምጧቸዋል። ኮለን አሉ በር ላይ ማዕዘን ላይ ምናምን የሚቀመጡ እነዚህ አሉ፣ እዚህ ጋር ያስቀምጧቸዋል ማለት ነው። ስለዚህ ይሄ የምታዩት ፎርም ወርክ ነው ከውስጥ በኩል ማለት ነው። ይሄንን በሌላ ጊዜ በሰፊው ነግራቸዋለሁ፣ ስለ ሊፍት አሰራር አጠቃላይ ስለሱ ነግራቸዋለሁ። ዛሬ ግን ኮለን ላይ ነው ሞር ፎከስ ስለዚህ እንደምትመለከቱት እነዚህ ኮለኖች ናቸው እዚህ ጋር እንግዲህ ምናልባት ስቀርጽ በደንብ ካልታያችሁ እንደዚህ ቨርቲካል ምናልባት ሳረገው በደንብ ይታያቸዋል ብዬ አስባለሁ እዚህ ጋር እንደምታዩት ቅድም እንደገለጽኩላችሁ ምን አለ እዚህ ጋር ክራቻሬ አለ ከስር መጀመሪያ ቢፎር ሬንፎርሲንግ ዲስ ሪቫል ምን ይወጣል እንትን ይወጣል ማለት ነው ክራቻሬ የግድ ከስር ክራቻሬውን እንሰራለን ከዚያ በኋላ ቀጥለን ምንድን ነው የምንሰራው የብረቱ ሲሲ ይከፋፈል እና አኮርዲንግ ቱ ድሮይንግ በድሮይንጉ መሰረት የተቀመጠልን የቤቱ አቀማመጥ ኦሪየንቴሽን አለው የራሱ። ኮሎኖቹ የሚቀንሱ ከሆነ የሚቀንሱ አሉ። ለምሳሌ አዝ ዘፍሎር ሬይዚንግ ወደ ላይ የከፍ እያለ በሄደ ቁጥር ምናልባት ኮሎኖቹ ዳይመንሽናቸው ሰምሃው የተሻሻል ወይም ደግሞ የመቀነስ አዝማሚያ የሚያሳዩ አሉ። አንዳንድ አኮርዲንግ ቱ ድሮይንግ ማለት ነው በድሮይንጉ መሰረት ቤዝድ ኦን ድሮይንግ። ስለዚህ በዚያ መሰረት እናስቀምጣለን። ከዚያ ብረቱ እንደምትመለከቱት እዚ ጋ ብረት ይሄ አሁን የብረቱ ዲያሜትር ይሄ አሁን ባለሀያ ነው። ስለዚህ ብረቱን መቁጠር ይቻላል። እዚ ጋ ያው ድሮይንጉ መሰረት የሚቀመጡ ቢሆኑም ስለዚህ እዚ ጋ አንድ ሁለት ሶስት አራት አምስት በዚህ በኩል አምስት፣ በዚህ በኩል ደግሞ ሁለት አለ። አጠቃላይ አስራ ሁለት ባለ ሀያ ይሄ ድሮይንጉን አይተን ስለሆነ ድሪንጉ መሰረት ይቀመጣል። ከዚ በኋላ ቅድም እንዳልኳችሁ ስታፋዎች አሉ። ስታፋዎቹ በየሲሲያቸው በሲሲው በሚያስፈልገው በሚያዘው ሲሲ መሰረት እነሱን ተከትለን እናስቀምጣለን ማለት ነው። ስለዚህ አሁን ወደ ቀጣዩ ውስጥ የተሰልፍላችሁ እዚህ ጋር እንደምታዩዋቸው እዚህ ፎርም ወርኩ ታስኖ ኮንክሪቱን ለመብላት የሚያግዝን ወይም ደግሞ ቅርጽ የሚሰጠን ማለት ነው። ኮንክሪቱን እዚህ ጋር እንደምታዩዋቸው ባለሙያዎች ናቸው። ስለዚህ ፎርምወርኩን እየሰሩ ነው። ይሄ ፎርምወርክ እንግዲህ በምን እያያዛል? በክርባት ይያዛል። ክርባት የሚባለው ይሄ እንደምትመለከቱት እነዚህ እንጨቶች ናቸው በተወሰነ ሌንግዝ ሴንቲሜትር ያለበት በዚያ በየአትሊስት ይሄ ስፔሲንጉ ምናልባት ስልሳ ሳንቲም እንደዚህ በየስልሳ ስፓን እንደዚህ ይቀመጣሉ እንደምትመለከቷቸው። ስለዚህ ዙሪያውን እንደዚህ እያያዛሉ። ለምንድነው በደንብ ጠንክሮ ኮንክሪቱ ሲሰራ ወይም ኮንክሪቱ ፕሌስ ሲደረግ ኮንክሪቱ እንዳይነፋ መረቅ እንዳይወጣ እንዲሁም ሴግሪጌሽን እና እንዲሁም ደግሞ ሀኒኮምብ እንዳይፈጥር የሚያግዘ ነው ማለት ነው። በዚህ መልኩ እንደዚህ ይሰራል። እንደምትመለከቷቸው ሌሎችም ኮለኖች እንደዚሁ እየተሰሩ ነው። እዚ ጋም እንደዚህ ከረባት ይባላል። ይሄ ቅድም እንደገለጽኩላችሁ ከረባት ይባላል። ይሄ የሚሰራው ከስር ጀምሮ ከረባት ቢያንስ እንደ ኮለኑ ቁመት ሃይት ከፍታ የክረባቶቹ ስፔሲንግ እንዲሁም ደግሞ ስፓናቸው ማለት ነው ይለያያል። ማለት ስንት ጥምጥም እንደሚሰራ ሱሱ ማተር ያደርገናል። ስለዚህ አትሊስት ይህ አሁን የቤታችን ቁመት ወደ 293 አካባቢ ነው፣ ኮለኑ ማለት ነው። ከላይ ደግሞ ስላብ ቴክነስ አለ። ስለዚህ አትሊስት ወደ አምስት አካባቢ ጥምጥም ወይም ደግሞ እንደዚህ ክረባቶች ዙሪያ ተሰርተዋል ማለት ነው። ከስር እንደምትመለከ ከስርም ያስፈልገዋል ገና ተጨምሮ የሚሰራ ነው። ስለዚህ እነዚህ ከረባት አንድ ሁለት ሶስት አራት አካባቢ እስረኛውን ጨምሮ አምስት ይሆናል። እዚህ ጋር ደግሞ ሌላኛው መገልጽላችሁ ነገር ምንድነው ተመልካቾች፣ እዚህ ጋር ስታንጋም ይባላል። ለመወጠሪያ ነው። ይሄ መወጠሪያ ነው። ኮለኑ በደንብ ቱምቢ ቼክ ተደርጎ ሲሲ ቼክ ተደርጎ ሞስቶ ዘታይም ቱምቢ በደንብ ቼክ ይደረግና ይሄ ስታንጋው ተወጥሮ በደንብ አላይመንቱን ጠብቆ እንትኑን ጠብቆ በደንብ ቱምቢውን ተስተካክሎ ቼክ ተደርጎ እስኳድራ ቼክ ተደርጎ እነዚህ መወጠሪያዎች እዚህ ጋር እንደምትመለከቱት በደንብ በትልቅ ምስማር በ12 ቁጥር ምስማር ከ10 እና 10 እና ከዚያ በላይ እንደ እንጨቱ ቲክነስ ስለዚህ በዚያ መሰረት ይወጠራል። እዚህ ጋር እንደምትመለከቱት ሁለት እንጨቶች በዚህ በኩል አሉ፣ በዚህ በኩል ሁለት፣ አጠቃላይ አራት እንጨቶች ማለት ነው። ስለዚህ አራት መወጠሪያዎች እንደዚህ በዚህ መልኩ ይሰራሉ። ከዛ ኮለሉ በደንብ ቱምቢውን ቨርቲካሊ ቱምቢው ቼክ ተደርጎ በደንብ ይሰራል ማለት ነው። ከዛ በኋላ ቀጣዩ ስራ የሚሆነው ምንድነው? ኮንክሪት መውላድ ነው ማለት ነው። ሶ እንደምትመለከቱት እንግዲህ ባለሙያዎቹ ዜጋ አናጺዎች ናቸው ካርፔንተርስ ናቸው፣ እነሱ እየሰሩ ነው እንደዚህ። ሂደቱ አሁን ያለነው ወደ አራተኛ ፍሎር ላይ ያለ ነው። አራተኛ ፍሎር ላይ ይቀጥላል ወደ ላይ እስከ ሰባት አካባቢ ከነሩቡ ወደ ስምንት አካባቢ ነው የሚሰራው ስለዚህ እንደምትመለከቱት እንግዲህ እንደዚህ ይሰራል። እነዚህ የተዝረከረኩት ሜዳ ላይ ያሉት እነዚህ ርባቶች ይባላሉ። እነዚህ ያልታፈኑ ኮሎኖች ናቸው። እንደምታያቸው እነዚህ ብረት ተሰርተዋል። ኦልሬዲ ብረቱ ፊክስ ተደርጓል። ስለዚህ እንደምትመለከቱት ይህን ይመስላል። እዚህ ጋር ባርቤንደሮች እየሰሩ ነው። እዚህ ጋም እንግዲህ እንደዚህ ያለ ግማሽ ደግሞ ሌላው የስላቡ ኦልሞስት ሀፉ ደግሞ ምንድነው ኦልሬዲ ቋሚ ኮሎኖቹ ኦልሬዲ ኮንክሪት ተሞልተው ቋሚ ምናምን ተጀምሯል። ቋሚ ማለት እነዚህ ፖስቶች ናቸው፣ ወደ ላይ እነዚህ ፖስት ናቸው፣ ወደ ላይ የሚቆሙ ቋሚ ስላቡን የሚሸከሙ ማለት ነው፣ ለአምስተኛ ፍሎር። እሱን ደግሞ ሌላ ጊዜ እንግዲህ ማብራራላችሁ ይሆናል እንዴት እንደሚሰራ እንዲሁም ደግሞ ደረጃ ሲሰራ የምገልጽላችሁ ይሆናል። እና ጥያቄ ካላችሁ፣ ማንኛውም ሀሳብ አስተያየት ካላችሁ መጠየቅ ትችላላችሁ። ማንኛውንም ኮመንት እቀበላለሁ። ይህን ይመስላል እንግዲህ የዛሬው ውድ ተመልካቾቼ። ዛሬ እንግዲህ ትንሽ ፈጠን ፈጠን ካልኩኝ በጣም ይቅርታ። ጥያቄ ካላችሁ ግን ማንኛውንም ጥያቄ መጠየቅ ትችላላችሁ፣ ለመመለስ ዝግጁ ነኝ። ይህን ይመስላል ከሞላ ጎደል። ስለ ተከታተላችሁኝ አመሰግናለሁ። መልካም ጊዜ፣ ቻው።